በዛሬው ቪዲዮ ይዤላችሁ የመጣሁት ውፍረት ለመቀነስ ፈልጋችሁ ግን የከበዳችሁና እንዴት አድርገን እንቀንስ የሚለውን እና እስከ መጨረሻው ወይም ቪዲዮ የተከታተላችሁት ውፍረት ለመቀነስ በምናደርግበት የምንሰራቸው አምስት ስህተቶችን እነሱን ቲፕ እሰጣችኋለሁ። እስከ መጨረሻ ወይም ቪዲዮ ተከታተሉት። እሺ፣ ሰላም፣ ስሜን ዋ ይባላለሁ፣ የስነ ምግብ ባለሙያ ወይም ኒትሪሽኒስት ነኝ። በዛሬው ቪዲዮ የጀላችሁ ቅድም መግቢያ ላይ እንደነገርኳችሁ፣ በዛሬው ቪዲዮ የጀላችሁ የመጣሁት ውፍረት ለመቀነስ ፈልጋችሁ ግን የከበዳችሁ ለእናንተ ወይም ቪዲዮ የሰራሁት። ስለዚህ የመጀመሪያው ይሄን ከውፍረት ጋር የተያያዘ የመጀመሪያው ሀሳብ የምንሄደው አንድ ሆርሞን አለ። ይህ ሆርሞን ነው እኛ እንድንወፍር፣ ውፍረት በጣም ከፍተኛ እንዲሆን የሚያደርጉ ሆርሞን፣ እሱም ኢንሱሊን ነው ማለት ነው። ስለዚህ ባለፈው ቪዲዮ ስለ ስኳር በሽታ ሳወራ ስለ ኢንሱሊን እንዴት እንደሚመረት አውርቻለሁ። ስለ ኢንሱሊን መመረት ከፈለጋችሁ እዛ ጋ ሄዳችሁ ማየት ትችላላችሁ። ስለዚህ ኢንሱሊን በአጠቃላይ የሚመረተው በደማችን ውስጥ ምግብ ከተመገኑ ሊሆን ይችላል ከጠጣ ሊሆን ይችላል እነሱን ካደረግን በኋላ ፓንክሪያሳችን ኢንሱሊንን ያመርታል። ትእዛዝ ይሰጠዋል ማለት ነው። ስለዚህ በዚህ አጋጣሚ በጣም ከመጠን በላይ ውፍረት የሚመጣበት ሂደት ይሄ ሆርሞን ነው፣ እንዲህ ከመጠን በላይ ውፍረት እንዲያደርግ የሚሆንበት ምክንያት። ስለዚህ ይሄ የሚሆንበት ምክንያት ፓንክሪያስ ምን ያደርጋል? ሰውነታችን ውስጥ ኢንሱሊን እንዲመረት ያደርጋል። ይሄ የሚሆንበት ምክንያት ደማችን ውስጥ ያለው የግልኮስ መጠን ከኖርማል ከኖርማል በላይ ሲሆን ወይም ከሚያስፈልገን በላይ ሲሆን ፓንክሪያስ ሴሎቻችን ፓንክሪያስ ትእዛዝ ይሰጠውና ኢንሱሊን እንዲያመርት ይደረጋል ማለት ነው። ስለዚህ ይሄ ኢንሱሊን መመረት የሚጀምረው ደማችን ውስጥ ስኳር ሲኖር ወይም ሱጋር ምግቦች ከተመገብናቸው በኋላ እነሱ ሲቀየሩ የሚደረግ ነው ማለት ነው። ስለዚህ እንደዚህ በሚሆንበት ጊዜ ወይም ደማችን ውስጥ ያለው የስኳር መጠን ከፍተኛ ሲሆን፣ እሱን ወደ ሴሎቻችን ውስጥ ለማስገባት ፓንክሪያስ ኢንሱሊን ያመርታል። ስለዚህ ይህን ሂደት በዚህ በውፍረት ከመጠን በላይ የመወፈር የሚያጋጥመን ሂደት ውስጥ ምን ይደረጋል? ፓንክሪያስ ኢንሱሊን ያመርታል። ይሄ ኢንሱሊን ቀጥታ ከሴሎች ከሴላችን ይሄድና የሚያስፈልግን የተለያዩ ሴሎቻችን የተለያዩ ቲሾቻችን እነሱ የሚያስፈልጋቸውን ሴሎች እንደ ቁልፍ በሩን ይከፍታል። ስለዚህ ይሄ ኢንሱሊን በሚከፍትበት ጊዜ ደማችን ያለው የስኳር መጠን ወይም የግሉኮስ ወደ ሴሎቻችን ይገቡና ስራቸውን የሚያስፈልገውን ስራ ይሰጣሉ ማለት ነው። ስለዚህ ሂደቱ ይሄ ነው። ስለዚህ ፓንክሪያስ ያመርታል ኢንሱሊንን የተመረተው ኢንሱሊን ደግሞ የሄድና ቀጥታ ከሴሎቻችን ጋር ከሴሉ መምሬን ወይም ከሴላችን አታቸውንና ወይም ይጣበቅና የሚያስፈልገንን ግልኮስ ወይም ስኳር ሴሎቻችን ውስጥ እንዲገቡ ያደርጋል። ስለዚህ በዚህ ሂደት እየቀጠለ እያለ የሚያስፈልገን ሴሎቻችን ውስጥ የሚያስፈልጋቸው የግልኮስ መጠን ሲሞላ ራሱ ኢንሱሊን ተመልሶ ወደ ፓንክሪያስ ሲሄድና እንዲያመርት ማምረቱን እንዲያቆም ለፓንክሪያስ ይነግረዋል ማለት ነው። ስለዚህ በዚህ ሂደት ውስጥ እየቀጠለ ደማችን ውስጥ ያለው የግልኮስ መጠን እያነሰ ሲመጣ እንዲቆም ይደረጋል ማለት ነው። በዚህ ሂደት ሰርኩሌት እያደረገው ሂደት እያደረገ ይሄዳል ማለት ነው። ነገር ግን በዚህ ሂደት ውስጥ ከመጠን በላይ ውፍረት እንዲያደርግ የሚያደርገን ምክንያት ኢንሱሊን ሬዚስታንስ ሀፕን ሲያደርግ ነው ወይም ኢንሱሊን ሬዚስታንስ ሲፈጠር ነው። ይሄ ኢንሱሊን ሬዚስታንስ መፈጠር እንዴት ነው የሚፈጠር ካልን በዚህ ሂደት ውስጥ እያለ ፓንክሪያሳችን ኢንሱሊን ያመርታል። ይሄ የተመረተው ኢንሱሊን ደግሞ ቀጥታ ሄዶ ከሰላችን ጋር አታች የሆንና ወይም ይጣበቅና ግልኮስ እንዲገባ ያደርጋል። ነገር ግን በሚበቃበት ጊዜ ሰውኖቻችን የሴሎቻችን ሲበቃቸው ኢንሱሊኑ እራሱ ተመልሶ ወደ ፓንክሪያስ ይሄድና እንዲያቆም ያደርጋል። ኢንሱሊን ሪዚስታንስ አለ ማለት ግን ፓንክሪያስ ኢንሱሊንን እያመረተ ነው፣ ይሄ ተመልሶ ሂዶ ለፓንክሪያሱ ማምረቱን እንዲያቆም የሚነግረው እንትን ግን ያቆማል ማለት ነው። ስለዚህ ፓንክሪያሳችን ኢንሱሊን ያመርታል፣ ይገባል፣ ሴሎቻችን ላይ ተመልሶ አይሄድም። አሁንም ሆርሞን ኢንሱሊን ፓንክሪያስ ያመርታል። አሁንም ኢንሱሊን ይመጣና ሴሎቻችን ሊሆናል። ስለዚህ በዚህ አጋጣሚ ኢንሱሊን በሚገባበት ጊዜ ሴሎቻችን ከመጠን በላይ ያለፈ የግሉኮስ መጠን ወይም ስኳር መጠን እየጨመረ ይሄዳል ማለት ነው። ወደ ሴሎቻችን የሚገባው የስኳር መጠን ከፍተኛ ይሆናል ማለት ነው። ስለዚህ በዚህ አጋጣሚ ሴሎቻችን ይሄን ችግር ለመቆጣጠር ሲሉ ኢንሱሊንን ምላሽ አለመስጠት መስጠት ያቆማሉ። ለኢንሱሊን ምላሽ መስጠት ያቆሙና ሴሎቻቸውን ይዘጋሉ። ስለዚህ ከፓንክሪያስ ተመርቶ የሚመጣው ኢንሱሊን እንዳይገባ ያደርጉታል። ስለዚህ ኢንሱሊን ሬዚስታንስ የሚፈጠርበት ምክንያት ሴሎቻችን ወይም ሰውነታችን ውስጥ ያሉ ሴሎች ራሳቸውን ለመጠበቅ ወይም ኢንሱሊን ከፍተኛ እንዳይገባ በሴሎቻችን ውስጥ ገብቶ ከፍተኛ ሪስክ እንዳይደርስብና ወይም ከፍተኛ ችግር እንዳይደርስብና ሲሉ ነው ኢንሱሊን ሪዚስት የሚያደርጉ። ስለዚህ ኢንሱሊን ሬዚስታንስ በሽታ ሳይሆን፣ ኢንሱሊን ሬዚስታንስ ማለት ሴሎቻችን ራሳቸውን ከፍተኛ የሆነ ግልኮስ ወይም ስቶር እንዳይሆን ለመከላከል ሲሉ የሚፈጥሩት መንገድ ነው። ኢንሱሊን ሬዚስታንስ ማለት ማለት ነው። ስለዚህ በዚህ አጋጣሚ ነው ኢንሱሊን ሬዚስታንስ የሚፈጠር። ስለዚህ ሴሎቻችን ውስጥ የገባው የግልኮስ መጠን ከፍተኛ የግልኮስ መጠን፣ አንደኛ ኢንሱሊን አለ። ስለዚህ ይሄ ኢንሱሊን ግማሹን ግልኮስ ወይም ስኳር ይመገባታል ይመገቡታል። ከዛ በተጨማሪ የቀረውን ደግሞ በተለያዩ በግልኮስ መልኩ ስቶሪ ያደርጉታል ወይም ያጠራቅመ ያስቀምጡታል። ከዛ በተጨማሪ ስለዚህ ወደ ተለያዩ ወደ ጡንቻችን፣ ወደ ጉበታችን፣ ወደ ኩላሊታችን እና ወደ ተለያዩ የሴል አካላቶችን በማሰራጨት ይሄን ግልኮስ ወደ ምን ይቀይሩታል? ወደ ፋት እየቀየሩ እንዲጠራቀም ያደርጉታል። ወደ ተለያዩ ቦታ ሴሎቻችን ውስጥ የገባው የግሉኮስ መጠን ከፍተኛ ስለሆነ፣ እዛም በተጨማሪ ሰውነታችን ለኢንሱሊን መልስ እየሰጠ አይደለም። ስለዚህ ደማችን ውስጥም ደግሞ ከፍተኛ የሆነ የስኳር መጠን ይኖራል። ይሄ የስኳር መጠን ከፍተኛ ደግሞ አሁንም ቀጥታ ወደ ተለያዩ የሰውነት አካሎቻችን ሄዶ በመጠራቀም ሰውነቶቻችን በስብ ወይም በመሸፈን ስራቸውን በትክክል እንዳይሰሩ ያደርጋል ማለት ነው። ስለዚህ በዚህ ሂደት በሚቀጥልበት ጊዜ ደማችን ውስጥ ያለው እና ሴሎቻችን ውስጥ ያለው የስኳር መጠን ከፍተኛ ይሆናል። ይሄ ስኳር መጠን ደግሞ ሰውነታችን ወደ ተለያዩ አካላት ከዚህ ችግር ለመቀነስ ሰውነታችን ወደ ተለያዩ አካላቶች በመበተን ወደ ፋት በመቀየር ወደ ስብ በመቀየር ሰውነታችን ውስጥ እንዲጠራቀሙ ያደርጋል ማለት ነው። ስለዚህ ከዚህ በተጨማሪ ኢንሱሊን እንዲመረት የሚያደርገው ወይም ኢንሱሊን ትሪገር የሚያደርገው ወይም ኢንሱሊን እንዲሰራ የሚያደርገው ይህ እነዚህ ካርቦሃይድሬትስ ምግቦች በምንመገብበት ጊዜ ኢንሱሊን ከፍተኛ እንዲመረት ያደርጋል ማለት ነው። ስለዚህ አሁንም ኢንሱሊን ከፍተኛ የሆነ ሱገር መጠን ወይም ከፍተኛ የሆነ የስኳር መጠን ይጨምራል። ስለዚህ ኢንሱሊን ካርቦሃይድሬት በምንመገብበት ጊዜ የኢንሱሊን መጠን ከፍተኛ የሆነ ፋት ስቶር እንደሆነ ወደ ተለያዩ ቀደም እንደነገርኩት ጡንቻ ላይ የተለያዩ ጉበት ላይ ኩላሊታችን ላይ ስብ በመከማቸት ከፍተኛ የሆነ ችግር እንዲፈጠር ያደርጋል ማለት ነው። ስለዚህ ኢንሱሊን ሪዚስታንስ እንደዚህ አይነት ችግሮች ከፍተኛ አስተዋጽኦ ያደርጋል ማለት ነው። ስለዚህ አሁን እየተግባቡ አይደለም። የሆነ ሰው ለምሳሌ ያወራል ያወራል፣ ግን ምላሽ የማይሰጠው የማይዳመጥ ማንም የማያዳምጠው ወይም ማንም ምላሽ የማይሰጠው አይነት ነገር ሂደት ይፈጠራል። ፓንክሪያስ ኢንሱሊን በትክክል ያመርታል ያመርታል፣ ግን ይሄ ኢንሱሊን በሴሎቻችን ውስጥ ትክክለኛ ምላሽ ወይም በደማችን ውስጥ ትክክለኛ ምላሽ እየተሰጠው አይደለም። ይሄ የሚሆንበት ሴሎቻችን ከፍተኛ የሆነ ግልኮስ እንዳይሆንባቸው ራሳቸውን ከዛ ለመከላከል ኢንሱሊን ሬዚስታንስ ወይም በራቸውን ስለዘጉ ማለት ነው። በዚህ አጋጣሚ ግን ስኳር ብቻ አይደለም ከፍተኛ የሆነ መቀነስ ወይም ከፍተኛ የሆነ ችግር የሚያመጣብን። ኢንሱሊን ደግሞ ፕሮቲንን ወይም አሚኖ አሲድን በሴሎቻችን ውስጥ እንዲገባና መሰላችን ቢውልድ እንዲሆን እና እንደዚህ አይነት ስራዎችን እንዲሰራ ያደርጋል። ስለዚህ ኢንሱሊን ግልኮስን ብቻ አይደለም የሚያጓጉዘው ፕሮቲንን በአሚኖ አሲድ መልኩ ያጓጉዛል ማለት ነው። ስለዚህ በዚህ ጊዜ ሴሎቻችን ለኢንሱሊን ምላሽ አልሰጥም ማለት በዚሁ አጋጣሚ ግልኮስ ብቻ አይደለም ወደ ሴሎቻችን ውስጥ የማይገባው ፕሮቲንም በትክክል አይገባም ማለት ነው። ፕሮቲን በትክክል አልገባም ማለት ደግሞ ጡንቻ መገንባት በቀላሉ አንችልም ማለት ነው። ስለዚህ እንደዚህ አይነት ችግሮች እና የመድከም አይነት ስሜት እንደዚህ አይነት ነገሮች ፈጠሩብናል ማለት ነው። ከዛ በተጨማሪ ፕሮቲን ብቻ ሳይሆን ደግሞ ወደ ሴሎቻችን እንዳይገባ የሚሆነው ፖታሲየም እንደዛው ወደ ሴላችን ውስጥ እንዳይገባ ይደረጋል። ምክንያቱም ፖታሲየም ትራንስፖርት የሚያደርገው ወይም የሚያጓጉዘው ኢንሱሊን ስለሆነ ፖታሲየም በትክክል ወደ ሰውነታችን ውስጥ አልገባም ማለት ደግሞ ሰውነታችን ይሄ የመፍታታት አይነት ነገሩ ይቀንሳል። ከዛ በተጨማሪ በትክክል እንዳንተኛ እንሆናለን። ከዛ በተጨማሪ ደግሞ ሶዴ መጠኑ በደማችን ውስጥ ያለ ወይም በሰውነታችን ውስጥ ያለ የሶዴ መጠን ከፍተኛ ይሆናል። ይሄ የሆነ ማለት ደግሞ የደም ግፊት ወይም ብለድ ደረጀ ከፍተኛ እየሆነ ይመጣል። ስለዚህ በአንድ ሆርሞን ብቻ ወይም ኢንሱሊን በመኖሩ ብቻ ከመጠን በላይ ውፍረት የመፈጠር በትክክል እንቅልፍ በትክክል እንዳንተኛ ከፍተኛ የሆነ ድክመት እና የተለያዩ ችግሮች ከዚህ በተዛማጅ ከፍተኛ የሆነ የተለያዩ የጤና መታወክ አይነት ችግሮች ይፈጠርብናል ማለት ነው። ይህ ሆርሞን ማለት ኢንሱሊን በትክክለኛ ኢንሱሊን እስካልተቆጣጠር ነው ድረስ ከፍተኛ የሆነ ችግር ያመጣብናል ማለት ነው። ስለዚህ እንዴት ነው የምናውቀው ኢንሱሊን ሬዚስታንስ ወይም ሴሎቻችን ለኢንሱሊን ምላሽ መስጠት አቁመዋል የሚለውን እንዴት ነው የምናውቀው? በሲምፕተም ወይም ምልክቶች ምንድናቸው የምንል ከሆነ በተደጋጋሚ ሽንታችን የሚመጣ ከሆነ በተለይ ማታ ምሽትንም ጨምሮ በእነዚህ ሰዓቶች ውስጥ ከፍተኛ የሆነ ሽንት መምጣት የሚፈጠርብን ከሆነ ይሄ የኢንሱሊን ሬዚስታንስ ወይም ሰውነታችን ለኢንሱሊን ምላሽ መስጠታቸውን አቁመዋል ማለት ነው። ከዚያ በተጨማሪ በጣም በተደጋጋሚ የሚርበን ከሆነ እሱም አንዱ የኢንሱሊን ሬዚስታንስ ምልክት ነው ማለት ነው። ከዚያ በተጨማሪ ምግብ ከተበላን በኋላ የድካም አይነት እና ትንሽ እረፍት የሚያስፈልገን ከሆነ እሱም አንዱ የኢንሱሊን ሬዚስታንስ ወይም ሰውነታችን ላይ ኢንሱሊን ምላሽ አለመስጠት ነው። ከዛ በተጨማሪ የተለያዩ እዚህ ጋር ሆዳችን ወይም የቢሊፋት የሚባል ወይም የቦርጭ አካባቢ ከፍተኛ የሆነ ሳይዝ ወይም መጠን መጨመር ወይም ፋት እዚህ ላይ አኮሚሌት ሆኖ ከሆነ እሱም አንዱ የኢንሱሊን ሬዚስታንስ ነው ማለት ነው። ከዛ በተጨማሪ የደም ግፊታችን ከፍተኛ የሆነ የደም ግፊት ካለ እሱም የኢንሱሊን ሬዚስታንስ ምልክት ነው። ከዛ በተጨማሪ ከፍተኛ የሆነ የኮለስትሮል መጠን አለ ማለት እሱም አንዱ የኢንሱሊን ሬዚስታንስ ነው። ከዛ በተጨማሪ ደግሞ ይሄ ጉበታችን ውስጥ ከፍተኛ የሆነ ስብ አለ ማለት ፋቲ ሌቨር የምንለው ማለት ነው። እሱ ከሆነም አንዱ የኢንሱሊን ሪዚስታንስ ነው ማለት ነው። ከዛ በተጨማሪ የተለያዩ ኒውትረንቶችን ወይም የተለያዩ የሚጠቅሙ ንጥረ ነገሮችን በቀላሉ አብዞርብ ወይም ለሰውነታችን ውስጥ በትክክል የማይገቡ ከሆነ እሱም አንዱ የኢንሱሊን ሬዚስታንስ ችግር ነው ማለት ነው። ከዛ በተጨማሪ ይሄ አእምሯችን፣ ይሄ ትኩረት የማነስ ችግር፣ በጣም የመደበር ድብርት አይነት ችግር፣ እነዚህ አይነት ነገሮች ካሉ እነዚህንና ብዙ የመሰሉ የኢንሱሊን ሬዚስታንስ ምልክቶች ናቸው ማለት ነው። ስለዚህ አንድ ሰው በቀላሉ ክብደት ለመቀነስ ከፈለገ እነዚህን ነገሮች ማድረግ አለበት ማለት ነው። የመጀመሪያው ማድረግ ያለበት ኢንሱሊን የሚባለውን ሆርሞን መቆጣጠር መቻል በሰውነታችን ውስጥ። ስለዚህ ኢንሱሊንን ከፍ የሚያደርጉ በሰውነታችን ውስጥ ከፍ የሚያደርጉ ነገሮችን እነሱን መቀነስ፣ ኢንሱሊንን ወይም ኢንሱሊን የሚቀንሱ ነገሮች ደግሞ እነሱን ከፍ በማድረግ በቀላሉ ክብደትን በምንፈልገው መጠን መቀነስ እንችላለን ማለት ነው። ስለዚህ ኢንሱሊንን ከፍ የሚያደርጉ ነገሮች ወይም ኢንሱሊን በሰውነታችን ውስጥ ኢንሱሊን ካለ ወይም ኢንሱሊን ምንድን ነው ጠቀሜታው ፋትን የሚፈጠር ነው ወይም ስብን የሚፈጠር ኢንሱሊን ፋትን ይፈጥራል ማለት ነው። ስለዚህ ዋናው ታርጌታችን ክብደት ለመቀነስ ከፈለግን ሰውነታችን ውስጥ ያለውን የስብ መጠን መቀነስ አለብን ማለት ነው። እሱን ለመቀነስ ከፈለግን ደግሞ በቀጥታ ኢንሱሊን መቀነስ አለብን። ኢንሱሊን ሳንቀንስ የተለያዩ ስብ እንደ መቀነስ በጭራሽ የማይቻል ነገር ነው። ስለዚህ መጀመሪያ ኢንሱሊንን በቀላሉ መቀነስ ነው። ከዛ በተጨማሪ ኢንሱሊን ሬዚስታንስን ነው እሱንም ማስወገድ ነው። እነዚህ ነገሮች ማድረግ ከቻልን በቀላሉ ክብደትን ወይም ኪሎን መቀነስ እንችላለን ማለት ነው። ስለዚህ እነዚህ ነገሮች የመጀመሪያው ሱገር ነው ወይም ስኳር የሚባሉ ነገሮች ናቸው። እነዚህ በቀጥታ ኢንሱሊን እንዲመረት ወይም ከፍተኛ የሆነችን በሰውነታችን ውስጥ እንዲሆን ያደርጋሉ። ስለዚህ ክብደት ለመቀነስ በምናደርግበት ጊዜ ካርቦሃይድሬት አይነት ምግቦች ወይም እነዚህ በቀጥታ ስኳር ወይም ሱገር የምንላቸው እነዚህ ላይ ሻይ በምንጠጣበት ጊዜ የምንጨምራቸው ቡና፣ እነዚህ እነዚህን ነገሮች ሙሉ ለሙሉ ማስወገድ አለብን። እነዚህን ሳናደርግ ክብደት መቀነስ በቀላሉ አንችልም ማለት ነው። ስለዚህ ይሄ ለምንድን ነው? ኢንሱሊን ከፍ ያደርጉታል። ኢንሱሊን ከፍ አለ ማለት ደግሞ በቀላሉ ስብን መቀነስ አንችልም ማለት ነው። ስለዚህ የስኳር ወይም ሱገር አይነት ነገሮችን በአጭሩ ማስወገድ አለብን ማለት ነው። ከዛ በተጨማሪ እነዚህ የተለያዩ ማር ሊሆን ይችላል። እነሱን ነገሮችም ስኳር ከፍተኛ የሆነ ስኳር ስለሚይዙ እነሱን አይነት ነገሮች ማስወገድ አለብን ማለት ነው። ከዛ በተጨማሪ ለምሳሌ እነዚህ የፕሮቲን የበለጸጉ ምግቦችን በምንመገብበት ጊዜ ከነሱ ውስጥ ስኳር በጨምረ እነሱ የምንመገብ ከሆነ ይሄ በትክክል መቆም አለበት። ለምሳሌ የተለያዩ በርገር እነዚህ አይነት ስጋ ምናምን በምንመገብበት ጊዜ የተለያዩ ስኳር ወይም የተለያዩ እነዚህ ሱጋር መጠን ያላቸውን ነገሮች ሙሉ ለሙሉ ማስወገድ አለብን። እነሱ ከኢንሱሊንን በ200 ፐርሰንት ከፍ ያደርጉታል። ኢንሱሊን በ200% ከፍ አለ ማለት ደግሞ በቀላሉ ፋትን ልንቀንስ አንችልም ማለት ነው። ስለዚህ እነሱን ነገሮች በቀላሉ ማስወገድ አለብን። ከዛ በተጨማሪ እነዚህ በቀላሉ ስኳር አሁን ለምሳሌ በቀላሉ እነዚህ ስኳር ነጭ ፓርቶ ወይም ከእነሱ ውጭ ያሉ በተለያዩ ምግቦች ውስጥ የሚገኙ ለምሳሌ አንድ ሰው እነዚህ ለስላሳ መጠጦችን በሚጠጣበት ጊዜ ከአስር የሻይ ማንኪያ ያክል ስኳር ኮንሱም ያደርጋሉ ይጠቀማል ማለት ነው። ስለዚህ ክብደት ለመቀነስ በሚያስበት ጊዜ እነዚህ የተለያዩ ለስላሳ ዓመቶች እነሱን ማስወገድ አለበት። የተለያዩ ጁስ ሊሆን ይችላል። እነዚህ እነሱንም ማስወገድ አለበት። እነዚህ የስኳር ጣፋጭ አይነት ነገሮች እነዚህ ጣፋጮች ከፍተኛው የስኳር መጠን ስለሚይዙ፣ ይሄ ከፍተኛ የስኳር መጠን አለ ማለት ደግሞ ሰውነታችን ውስጥ ምን ይጨምራል፣ ኢንሱሊን እንዲመረት ያደርጋል። ይሄ ኢንሱሊን ተመረተ ማለት ደግሞ ስብን በቀላሉ መቀነስ አንችልም አለ። ስለዚህ በአጠቃላይ እነዚህ ስኳር አይነት ያሉ ምግቦችን በቀላሉ ማስወገድ አለብን ማለት ነው። ከዛ በተጨማሪ የተለያዩ እነዚህ ስታርችና እነዚህ ያለባቸው ምግቦች የተለያዩ ለምሳሌ ድንች ሊሆን ይችላል፣ ሩዝ ሊሆን ይችላል። እነዚህ እነዚህ አይነት ነገሮችም እነሱም ካርቦሃይድሬት አይነት ምግቦች ስለሆኑ በአጠቃላይ ካርቦሃይድሬትን መቀነስ አለብን፣ ወደ ኬቶ ዳይት መሄድ አለብን። ኬቶ ዳይት የምንለው ከፍተኛ የሆነ ፋት በሰውነታችን ወይም በአመጋገባችን መጨመር ፕሮቲንን ማከል ላይ በማድረግ ካርቦሃይድሬትን ግን በመቀነስ የሚደረግ ኬቶ ዳይት የሚደረግ የአመጋገብ ሁኔታ ነው፣ ይሄ ማለት ነው። ስለዚህ በአጠቃላይ እነዚህ ነገሮች መቀነስ አለብን። ከዛ በተጨማሪ የተለያዩ እነዚህ ፍራፍሬዎችን በምንመገብበት ጊዜ ደግሞ እነሱን ቀነስ አድርገን ብንመገብ በጣም ጥሩ ነው። ምክንያቱም እነዚህ ፍሩት የስኳር መጠን አላቸው፣ ግን ከነሱ በተጨማሪ ደግሞ ፋይበር አላቸው። ፋይበር ደግሞ ኢንሱሊን አይጨምርም ማለት ነው። ስለዚህ እነዚህ ፋይበር ስለሚኖራቸው እነዚህን ፍሩቶችን ብዙም ሳናበዛ ብንጠቀም ይሄ ችግር የለውም። ከዛ በተጨማሪ መመገብ ያለብን እነዚህ የተለያዩ ቬጅታሪያኖች ወይም እነዚህ ቅጠላቅጠል አይነት ምግቦችን ለምሳሌ ጎመን ሊሆን ይችላል። የአበሻ ጎመን፣ ጥቅል ጎመን፣ እነዚህ ብሮኪን እነዚህ አይነት ምግቦችን በምንመገብበት ጊዜ በፋይበር የበለጸጉ ስለሆኑ እነዚህን ምግቦች መጠቀም አለብን። ከዚያ በተጨማሪ እነዚህ በፋብሪካ የተመረቱ ምግቦችን የምንጠቀም ከሆነ ደግሞ ሞኖ ሶዲየም ግሉክታሜት የሚባል አለ እሱን ኒውትሪሽን ኮንተንት ወይም ከሚመረቱ ምግቦች ውስጥ ከፓክ ከተመረተበት ስናየው እነዚህ አይነት ሞኖሶዲየን ጉልታሚት ካለ ኢንሱሊን ከፍ ስለሚያደርግ እነዚህ አይነት ምግቦች ያላቸውን ሞኖሶዲየን ጉልታሚት ያለው ምግቦችን በቀላሉ በማስወገድ ክብደትን መቀነስ እንችላለን፣ ወይም ፋት ማቃጠል እንችላለን ማለት ነው። ስለዚህ ከዚህ በመቀጠል ደግሞ የምናደርገው ስትረስን ወይም የተለያዩ ጭንቀትን ሙሉ ለሙሉ ማስወገድ አለብን፣ ክብደትን ለመቀነስ ካስተፈለገ ምክንያቱም ጭንቀት አለብን በሚኖርበት ወይም በምንጨነቅበት ጊዜ በአጠቃላይ ኮርቲሶል የሚባል ሆርሞን ይመረታል። ይሄ ኮርቲሶል ሆርሞን ደግሞ ኢንሱሊን እንዲመረት ወይም ፋት በሰውነታችን ውስጥ ከፍተኛ እንዲሆን ያደርጋል ማለት ነው። ስለዚህ በአጠቃላይ ክብደትን ለመቀነስ ከተፈለገ የሚያስጨንቁን ነገሮችን በመተው ፋትን መቀነስ እንችላለን ማለት ነው። ስለዚህ እነዚህ ፋት ሰውነታችን ውስጥ ስቶር እንዲሆኑ ወይም ኢንሱሊን እንዲጨምር የሚያደርጉ ነገሮች ናቸው። ከዚህ በመቀጠል የምናያቸው ደግሞ ኢንሱሊንን እንዲቀንሱ ወይም ፋት የምናቃጠልበት መንገዶች ናቸው። ስለዚህ እዚህ የምናደርገው ፕሮቲን አይነት ምግቦችን በሞዴሬሽን በመጠቀም ከፍተኛ የሆነ ፋት መቃጠል ወይም ኢንሱሊን እንዳይመረት ማድረግ እንችላለን። ከዛ በመቀጠል ደግሞ ፋት ወይም የተለያዩ ከፍተኛ የሆነ ፋት የምንጠቀም ከሆነ በአጠቃላይ ስብን ማቃጠል እንችላለን ማለት ነው። ከዛ በተጨማሪ ቅድም እንደተናገርኩት የተለያዩ ቅጠላቅጠሎችን ወይም ቪጅቴብሎችን የምንጠቀም ከሆነ ፋይበር ይኖራቸዋል። እነሱ ደግሞ ለተለያዩ ጉበታችን በትክክል ስራው እንዲሰራ ያደርጋል። ሰውነታችን ውስጥ ፖታሲየም ከፍተኛ እንዲሆን ያደርጋል። ፖታሲየም ደግሞ ቅድም እንደተናገርኩት ሰውነታችን እንዲንቀሳቀስ እንቅልፍ በትክክልተኛ እንቅልፍ በትክክልተኛ ማለት ደግሞ ጭንቀት የሚባል ነገሮች ይቀንሳሉ። ስለዚህ ፋይበር እና ቪጅቴብል አይነት ነገሮችን በትክክል መጠቀም ከቻልን ስብን በአጠቃላይ ማቃጠል እንችላለን ማለት ነው። ከዛ በተጨማሪ ማድረግ ያለብን በትክክል እንቅልፍ ቢያንስ በቃም ውስጥ ከሰባት ሰዓት እስከ ስምንት ሰዓት በመለጠና ከዛ በተጨመረ ሰዓት ውስጥ እንቅልፋችን በትክክል የምንተኛ ከሆነ ይህም ስብን በቀላሉ ማቅለጥ እንችላለን ማለት ነው። ከዛ በተጨማሪ ስፖርት መስራት በጣም ስፖርት መስራት አሪፍ ነው። ይሄ ኢንተንሲቲውን ከፍ በማድረግ ይሄ ስፖርቱ ኢንተንሲቲ ከፍ በማድረግ እነሱ አይነት ኤክሰርሳይዝ እንሰራ ከሆነ ከፍተኛ የሆነ ስብ ማቅለጥ እንችላለን ማለት ነው። ከዛ በተጨማሪ ማድረግ ያለብን ነገር ጾም መጾም ነው። ስለ ኢንተርሚቴት ፋስቲንግ ከዚህ ቀደም የሰሩት ቪዲዮ አለ ስለዛ፣ ከዛ ሄዳችሁ ማየት ትችላላችሁ። ስለዚህ ኢንተርሚቴት ፋስቲንግ የምናደርግ ከሆነ ከፍተኛ የሆነ ወይም ጾም በምንጾምበት ጊዜ ፋትን በቀላሉ ማቃጠል እንችላለን ማለት ነው። ሌላው ክብደት ባለመቀነሳችን ምክንያት ብዙ የተለያዩ ችግሮች ክብደት መቀነስ ምን አይነት ጠቀሜታ ያመጣልናል? ለምሳሌ የተለያዩ ከመጠን በላይ ዚህ ቦች ከፍተኛ የሆነ ቦች ያለባቸው እዚህ አንገታቸው ላይ ስብ የመጠራቀም አይነት ችግር ያለባቸው ሰዎች ከፍተኛ የሆነ እዚህ አካባቢ የመጥቆር ወይም ኢንሱሊን ሬዚስታንስ በአጠቃላይ ያለባቸው ሰዎች ክብደትን ቢቀንሱ ምን አይነት ጠቀሜታ አለው ወይም ምን ችግር ይመጣባቸዋል የሚለውን ስናይ ለምሳሌ መጀመሪያ ከፍተኛ የሆነ ክብደት ያላቸው ሰዎች በአጠቃላይ መጀመሪያ የሚሆኑት ወይም የሚጠቁት በስኳር በሽታ ነው። ስለዚህ ክብደትን በመቀነስ ብቻ ከስኳር በሽታ ወይም ፕሪዲያቤትስ ይሆናሉ፣ ቅድመ የስኳር በሽታ ተያዥ ይሆናሉ። ይሄ በአጠቃላይ ደግሞ ቀስ እያለ ከጊዜ በኋላ ምንድን ነው የሚሄዱ ወደ ስኳር በሽታ ሄዳል ማለት ነው። ስለዚህ ክብደትን በመቀነስ ብቻ ከስኳር በሽታ መቀነስ እንችላለን። ከዛ በተጨማሪ ደግሞ ጉበታችን በስም እንዲስከበር እንዲደረግ ወይም እንዲሸፍን እናደርጋለን። ይሄ የሆነ ማለት ደግሞ ትክክለኛ የሆነ ጉበት ስራው እንዳይሰራ ይሆናል። ይሄ ደግሞ ከፍተኛ ነው ችግር ያመጣብናል። ከዛ በተጨማሪ ደግሞ የኩላሊት ጠጠር የሚባለው እሱ ይመጣል። አጠቃላይ የደም ግፊት ይመጣል ማለት ነው። ከዛ በተጨማሪ የተለያዩ ቁስለት ሰውነታችን ውስጥ የመቁሰሉ አይነት ስሜቶች እነዚህ ቁርጥማት አይነት ነገሮች እነዚህ ደስታ የሚባል ነገሮች መቀነስ፣ አይምሯችን ላይ ከፍተኛ የሆነ የመደበር ድብርት አይነት ስሜት፣ ምንም ሳንሰራ የመድከም የመራብ ቶሎ ቶሎ ሽንት የመምጣት አይነት ስሜቶች እነዚህ ከፍተኛ የሆነ ከዛ በተጨማሪ ደግሞ የልብ ችግር እነዚህ አይነት ነገሮች ቶሎ ምንም ሳንሰራ የመድከም አይነት ነገሮች እነዚህ አይነት ችግሮች እና ከፍተኛ የሆነ ይመጣል ብለን፣ ስለዚህ በአጠቃላይ በቀላሉ ክብደትን በመቀነስ እነዚህና ከነዚህ የመሰሉ ችግሮች በቀላሉ መቆጠብና ከነዚህ ችግሮች መቀነስ እንችላለን። አሁን በስተመጨረሻ የምንሄደው መጀመሪያ ቪዲዮ ላይ እንደነገርኳችሁ አምስት ቲፖች እንሰጣችኋል ወዳልኳችሁ እንሄዳለን። ስለዚህ ክብደት በመቀነስ በምናደርግበት ጊዜ ወይም ክብደት ለመቀነስ በምንጥርበት ጥረት በምናደርግበት ጊዜ የምንሰራቸው አምስት ስተቶች፣ የመጀመሪያው ስተት ብዙ ሰዎች የሚያስቡት ነገር ስፖርት በመስራት ብቻ ክብደትን መቀነስ ይቻላል ብሎ የሚያስቡ በጣም ብዙ ሰዎች አሉ። ይሄ የተሳሳተ ሀሳብ ነው። ስፖርት በመስራት ብቻ ክብደታችንን የምንቀንሰው 15 ፐርሰንት ያክል ብቻ ነው። ስፖርት በመስራት ስፖርት ክብደት ለመቀነስ አስተዋጽኦ ያደርጋል። አዎ በትክክል አስተዋጽኦ ያደርጋል። ነገር ግን 15 ፐርሰንት አካባቢ ብቻ ነው ክብደትን ለመቀነስ ስፖርት የሚጠቅመው። ስለዚህ አንድ ስፖርት በመስራት ብቻ ክብደትን መቀነስ አንችልም። ስለዚህ ከፍተኛ የሆነ ስፖርት በመስራታችን ብቻ ከክብደት መቀነስ እንችላለን የሚባለው ሀሳብ የተሳሳተ ነው። ከዛ በተጨማሪ ደግሞ ሌላው የሚሰራው ስህተት በአጭር ጊዜ ውስጥ ለምሳሌ የተለያዩ ሚዲያ ሶሻል ሚዲያዎች ላይ የሚለቀቁ አሉ። በአንድ ሳምንት ብቻ ወይም በሁለት ቀን በሶስት ቀን ብቻ ይሄን በማድረግ ብቻ ክብደትን ወይም ከክብደት መቀነስ እንችላለን የሚሉ የተለያዩ የሚወጡ መረጃዎች አሉ። ይሄ ሙሉ ለሙሉ የተሳሳተ ሀሳብ ነው። ይሄ ፋት ወይም ይሄ ስብ የመጣው በብዙ ጊዜ ነው አይደል? ለምሳሌ አንድ ሰው ከፍተኛ የሆነ ስብ የሰበሰበው በሰላሳ ዓመት በአርባ ዓመት ሊሆን ይችላል። ስለዚህ ይሄ ነገር ደግሞ እንዴት ብሎ ነው በሳምንት በሁለት ቀን በሶስት ቀን ውስጥ ሊጠፋ የሚችለው? ይሄ ሙሉ ለሙሉ የተሳሳተ ሀሳብ፣ ብዙ ሂደት አለው እንጂ በአንድ ሳምንት በሁለት ሳምንት ውስጥ የሚጠፋ ነገር አይደለም። ስለዚህ እንዳታምኑ። በአንድ ሳምንት እንደዚህ እናጠፋለን፣ ክብደት መቀነስ እንችላለን፣ ስብ እንደዚህ፣ የኮሌስትሮል መጠን በአንድ ሳምንት እንደዚህ እንቀንሳለን፣ ስኳር በሽታን በሳምንት ውስጥ መገላገል ይቻላል፣ ምናምን የሚባሉ ሀሳቦች ሙሉ ለሙሉ ስህተት ናቸው። የመጣው በብዙ ሂደት ነው፣ የሚጠፋው በብዙ ሂደት ነው። ስለዚህ በዚህ አይነት ሀሳብ የተሳሳተ ነው። ከዛ በተጨማሪ ቀደም እንዳልኳችሁ ስፖርት ብቻ አይደለም ብያችኋለሁ። አሁን ደግሞ አመጋገብን በማስተካከል ብቻም ደግሞ ክብደትን መቀነስ አይቻልም። ሁሉም ነገሮች ከአንድ ላይ በማድረግ ነው የምንኖርበትን አካባቢ የተለያዩ ጭንቀት ከሆነ ጭንቀትን ማስወገድ፣ ስፖርት መስራት፣ አመጋገባችን ማስተካከል፣ እነዚህም ነገሮች ከአንድ ላይ በማድረግ እንጂ አመጋገብ አንዳንድ ሀሳቦች እነዚህ ምግብ ከበላችሁ ብቻ ክብደታችሁን መቀነስ ይቻላል። ይሄ ምግብ አመጋገባችን ለምሳሌ የጥጋብ አይነት ስሜት እንድንሰማ ያደርገናል። ለረዥም ጊዜ እንዳይርበን ያደርገናል። ከዛ በተጨማሪ ኢንሱሊንን ቀደም እንደነገርኳችሁ ምን አይነት ምግቦች መመገብ አለባችሁ። ኢንሱሊንን ለመቀነስ እንዳልኩት ሰውነታችን ውስጥ የኢንሱሊን መጠን እንዳይመረት በማድረግ ምግብ ትልቅ አስተዋጽኦ አለው። ግን ምግባችንን በማስተካከል ብቻ ክብደትን መቀነስ አንችልም። ስለዚህ እነዚህን በማድረግ ብቻ መቀነስ እንችላለን የሚባሉት ሀሳቦች ሙሉ ለሙሉ ስህተት ናቸው። ነው አራተኛው ቲፕ የምሰጣችሁ ደግሞ በምንም አይነት ተስፋ መቁረጥ የለም። አንዳንድ ሰዎች ክብደት ለመቀነስ ጀምረው ዞሮ ያቆሙታል። ዞሮ ይጀምሩና ዞሮ ያቆሙታል። ይሄ ነገር መሆን የለበትም፣ ቀጣይነት ይፈልጋል። ይሄ ክብደት ለመቀነስ ቀጣይነት ይፈልጋል። ቀጣይነት ካላደረግነው በስተቀር በአጭር ጊዜ የሚጠፋ ነገር ስለሆነ ሁሉም ነገር ቀጣይነት ስለሚፈልግ ተስፋ ሳንቆርጥ ማድረግ አለብን። ከዛና የመጨረሻው ማድረግ ያለብን ደግሞ ይሄ የተለያዩ ክብደት የመቀነስ የምናደርገው ሂደት ለቀጣይነት ህይወታችንን በአጭር ጊዜ ክብደት ለመቀነስ ብቻ የምናደርገው ሂደት መሆን የለበትም። ለወደፊትም ቀጣይነት ህይወታችን ውስጥ ለቀጣይነት ሙሉ የህይወታችን አካል ማድረግ አለብን። ይሄ ጤነኛ ሆናለን ከተለያዩ ችግሮች ከተለያዩ ነገሮች መቀነስ ስለምንችል ይህን ነገር ህይወታችን ነው ማድረግ አለብን እንጂ በአንድ ጊዜ ለምሳሌ ክብደት ለመቀነስ ብቻ አድርገን ከዛ በኋላ ዙረን ሙሉ ለሙሉ ወደ ድሮ የአመጋገብ፣ የስፖርት፣ የስትረስ ጭንቀት ውስጥ ምናምን እንደዚህ የምናደርግ ከሆነ ተመልሶ ይፈጠር ስለምንችል ወይም እንደውም ከዛ በላይ ከፍተኛ የመሆን ችግር ስለሚኖረው ይህን ህይወታችን ነው ማድረግ ያለብን። ይህን የምንከተለውን ስፖርት የምንሰራ ከሆነ መጋገባችን የምናስተካከል ከሆነ ጭንቀት የምናስወግድ ከሆነ ይህን ህይወታችን ነው ማድረግ ያለብን እንጂ አንዴ ጀምረን አንዴ ማቆም የለብንም። ስለዚህ በአጠቃላይ መጨረሻ ላይ ለመናገር የሚፈልገው ይሄ እዚህ ጋር ከፍተኛ የሆነ ስብ ያለባችሁ ውፍረታችሁ በጣም ከፍተኛ የሆነ አሁኑ ዛሬውን መጀመሪያ አለባችሁ ምክንያቱም ከፍተኛ የተለያዩ የጤና ጉዳት ስለሚያመጣ እነሱ ነገሮች የዚህ ጋር አኮሚሌት የሚደረግ አላስፈላጊ የሆነ ሱገር ወይም ሱገሩ ወደ ፋት ተቀይሮ ወይም ቶክሲክ ሱገሩ ወደ ፋት ተቀይሮ ስለሆነ ይሄ ደግሞ ለተለያዩ ጤና ችግሮች ስለሚያመጣብን ሙሉ ለሙሉ እሱን ነገር ማስወገድ አለብን ስለዚህ ይህን ቪዲዮ ለሚመለከተው ሰው ላይክ ሼር አድርጉት ሰብስክራይብ በማድረግ ቪዲዮ ተመልከቱት አመሰግናል በቀጣይ ቪዲዮ እስከምንገናኝ ቻው